ሰላም ሰላም፣ የቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። ዛሬ በሰፊደል ሞግሸ ፊደሎች ሰፊደሎች፣ ሞግሸ ፊደሎች ነው ማሳያችሁ። ተመሳሳይ በድምፅ ተመሳሳይ የሆኑ በጽሁፍ ደግሞ ስንጽፋቸው የተለያዩ የሆኑ ፊደሎችን አሳያችኋለሁ። እናንተ ከኔ ጋር ከመጀመሪያው ጀምራችሁ እስከ መጨረሻ ሞግሸ ፊደሎች በንባብ ሲመጡ አጻጻፋቸው ምን ይመስላሉ የሚለውን አብረን በጋራ እናያለን ማለት ነው። እናንተ ቪዲዮውን ጀመራችሁ ሳታቋረጡ እስከ መጨረሻው ድረስ በመከታተል ሞክሸ ፊደሎችን በደንብ ትለያላችሁ። ከዚህ በፊት የሰራሁት በሀ ፊደል አለ ሀ ፊደሎች ሞክሸ ፊደሎችን ሰርችላችኋለሁ። ዛሬ ደግሞ በሰፊደል እሰራላችሁ መጥቻል ማለት ነው። እናንተ ቪዲዮውን ላይክ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተከታተሉ ሞግሸ ፊደሎች በደንብ ትለያላችሁ። በዛው ደግሞ ቃል እየመሰረት በፊደሎቹ ተመሳሳይ አይነት ቃል እየመሰረት እናንተ እንደዚህ ሆኖ ሲመሰረት ወይም ደግሞ እንደዚህ ሆኖ ሲነበብ ፊደሉ የተለያየ ሲሆንባቸው አጻጻፉ ሳትወዛገቡ ፊደሉን በደንብ በመለየትና ቅርጻቸው እንዴት ይፃፋሉ ሚለውን በደንብ አላ እያሳያችኋለሁ። እናንተ እስከ መጨረሻው ድረስ ተከታተሉ። ብዙ አይረዝምም፣ አጭር ነው የሚሆነው። ቪዲዮ በደንብ አድርጋችሁ ተከታተሉ። መልካም ቆይታ ይሆንላችሁ። ወደ ቪዲዮ ገባለሁ። እሺ፣ ተመልሻለሁኝ ከመጀመሪያው ጀምሬ እቆጥራለሁ፣ እናንተ አብራችሁ ከኔ ጋር ትቆጥራላችሁ። ፊደሎችን ቅርጻቸውን ደግሞ በደንብ አርጋችሁ ታያላችሁ፣ አስረዳችኋለሁ ማለት ነው። እሺ፣ የመጀመሪያዋ እቺ ፊደል ሰ ነው የምትባለው፣ ሰ ሰ ነው የምትባለው። አተጻፏ ወደ ላይ ወደ ላይ ዙራ፣ ሶስት ጣት ነው ያላት፣ ወደ ላይ ዙራ ነው የተጻፈችው እና እቺ ፊደል ሰ ነው የምትባለው። አብረን ንጥረት ሰ ሱ ሲ ሳ ሴ ስ ሶ ወደዚህ ደግሞ እንቁጠራት ወደዚህ እንቆጥራት ነው ፊደሏ ምንይዛች ሶ ስ ሴ ሳ ሲ ሱ ሰ ትላለች ማለት ነው። ስለዚህ አሁን ይች ሰ ፊደል የተጻፈችው ወደ ላይ ዙራ ነው። ወደ ላይ ዙራ ሶስት ጣት አላት ወደ ላይ ዙራ እና የቅጥላቶች ደግሞ ያው ጎኖ ላይ ቅጥላት አላት ሁለተኛዋ። ሶስተኛዋ ደግሞ ግሯ ሸፋፋ ናት። አራተኛዋ ወደዚህ እንደዚህ ወደ ታች ወረደች ናት ቀጥ ብላ እሺ ደግሞ እንደ አራተኛዋ ወርዳ አምስተኛዋ ደግሞ ከእግሯ ቀለበት አላት ማለት ነው ይችኛዋ ደግሞ እግሯ በዚህ በወዲኛው ዳር ሆኖ ወደዚህ ጠመም ያለችናት ይችኛዋ መጨረሻዋ ሶ ደግሞ እግሯ የሚወርደው በመሃል ነው በመሃል ላይ ነው የሚወርደው መሃል ነው የሆነ የሚቀራረብ ነገር አላቸው በደምብ ስታስተውሏቸው ግን ትለዩዋቸዋላችሁ ማለት ነው ስለዚህ ሰ ፊደል ይችኛዋ የመጀመሪያዋ ንጉስ ሰ የምትባለዋ ሰ ፊደል ይህችን ትመስላለች ማለት ነው ስለ እችኛዋ ቀጥል ያለችዋ ደግሞ እችም ሰ ነው የምትባለው፣ ሰ ነው የምትባለው። እችም ሰ እችም ሰ በምን ነው የሚለያዩት ከተባለ ባጸጻፋቸው ብቻ የሚለያዩት እንጂ በድምፅ ተመሳሳይ ናቸው። ስለዚህ እች ደግሞ ሁለት እግር ያላት ወደ ታች ዙራ የተጻፈችው ድምጿ ግን ሰ ነው የምትለው። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ ትላለች ማለት ነው። ስለዚህ ወደዚህ ደግሞ እንቁጠረው ሶ ስ ሴ ሳ ሲ ሱ ሰ ትላለች ማለት ነው። አሁን እነዚህ ፊደሎች በደንብ መለየት ያስፈልጋል እያስፈልጋል ቅርጻቸውን ተመሳሳይ በው ቅርጻቸውን በደንብ ማየት ያስፈልጋል ማለት ነው። ስለዚህ አሁን ሰ ፊደል እችኛዋ ወደታች ዙራ የተጻፈች ናት። ዙራ ሁለት እግር ነው ያላት። እችኛዋ ደግሞ ወደ ላይ ዙራ ሶስት እጣት ያላት ፊደል ናት። ፊደሎች ግን ማን ነው የሚባሉት? ሰ ነው የሚባሉት ማለት ነው። እዚህ ጋር የተጻፉ ፊደሎች ሰ ነው የሚባሉት። ስለዚህ ይችኛዋም ይችኛዋም ተመሳሳይ ድምፅ ነው የሚያወጡት። ምክንያቱም ሰሱ ነው የሚል፣ ይህኛውም ሰሱ ነው የሚል ማለት ነው። ሶስተኛዎችም ቢሆን ይችኛዋ አሁን በጽሁፍ ብቻ ነው የሚለየው ያልኳቸው፣ በጽሁፍ ብቻ ነው የሚለየው እንጂ በድምፅ ተመሳሳይ ስለሆነ ሲ፣ ይችም ሲ፣ ይችም ደግሞ ሲ ነው የምትለው። ይችም የሰፊደል አራተኛዋ ሳ ነው የምትል፣ ይችም ሳ ነው የምትለው። በቅርጽ ግን ይለያያሉ። በስክሪን ውስጥ ተጽፏቸው በቅርጽ እንደምታዩቸው የተለያዩ ናቸው። በድምፅ ግን ተመሳሳይ ነው ማለት ነው። ስለዚህ ድምፅ ላይ ስታነቡ ዋናው ድምፁ ተመሳሳይ ከሆነ ሁሉም ተመሳሳይ ነው ማለት ነው። ስለዚህ ሰፊደል ይህን ይመስላል ማለት ነው። ይህን ይመስላል ቅርጹ። አሁን ይቺ የሰፊደል ይው ከጎኑ ቅጥረት አላት። እች ከእግሯ ሸፋፋ ናት። እች ደግሞ አንግሯጭር አንግሯ ረጅም ይሆናል። አራተኛዋ። አምስተኛዋ ደግሞ ከእግሯ ቀለበት አላት። ስድስተኛዋ ናት። ትንሽ ከመጀመሪያ ጋር ትመሳሰላለች፣ ግን ልዩነቱ ምንድን ነው? ከአናቷ ላይ ጠመም ያላላት ማለት ነው። ስም ትለዋ ከናቷ ላይ ተመም ያላላት። ሶ ደግሞ ከሳ ካራተኛ ጋር ይመሳሰላሉ እንግዲህ ለጀመረ ተማሪ ያወዛገባሉ። ስለዚህ የሳ አራተኛዋና የሶ መጨረሻዋ ልዩነቱ ምንድነው? እግራቸው የዚች የሳ አራተኛዋ እግሯ በዚህ በኩል ረጅም ነው። የሶ ደግሞ የግሯ ረጅም የሆነው በዚህ በኩል ነው። በዚህ በኩል በዚህ በኩል ነው ረጅም የሆነው ማለት ነው። ስለዚህ ልዩነቱ ግራና ቀይ ልዩነት አለው ማለት ነው። በግራና በቀይ እግራቸው አጭር ወይም ረጅም ይሆናል ማለት ነው። ይህን በማስተዋል በማየት ማንበብ ትችላላችሁ ማለት ነው። ስለዚህ ፊደሎቹ ይህን ይመስላሉ። ስለዚህ በነዚህ ፊደሎች በመጠቀም ደግሞ በፊደሎቹ ተራ በፊደሎቹ ተራ ቃል መስርተናል ማለት ነው። ስለዚህ የመሰረት ነው ቃል ተመሳሳይ ቃል ነው የሚሆነው አብረን እናነባለን ማለት ነው። አብረን እናነባለን። እሺ በደንብ እንደተረዳሽው ተስፋ አረጋለሁ። ንባቡን አብረን እናነባለን። አሁን እዚህ መጀመሪያ በሰ ፊደል ተራ ነው። በሰ ፊደል ተራ ሙሉ በሰ ፊደል ተራን የመሰረት ነው። ስለዚህ ሰ ጠ ው ይላል። ሰ ጠ ው ሰ ፊደል ጠው ሰጠው ይላል። ሰና ጠና ው ፊደል በአንድ ላይ ሰጠው። ቀጥሎስ? ቀጥሎም በዝችኛዋ ሰ ነው። በዚችኛው ሰ አሁን ሰ ጠው ተመሳሳይ ሰጠው ይላል። ሰጠው። ቀጥሎስ? ቀጥሎ ደግሞ ሰበረ፣ ሰበረ በዝችኛዋ ፊደል ፊደል በመጠቀም ሰበረ ይላል። ታችኛው ደግሞ አሁንም ሰበረ ይላል። ሰ ፊደል በረ እችኛዋን ፊደል ተጠቅሜ አሁንም ሰበረ ምን ሚል ፊደል መሰረት ነ። ሰጠው ሰጠው፣ ከዛ ደግሞ ሰበረ ሰበረ ሚል ፊደል በመጀመሪያው መሰረት ነ ማለት ነው። ተመሳሳይ ቃል፣ ምክንያቱም ሁሉም ፊደሎች የሰ ፊደሎች ተመሳሳይ ስለሆኑ እነዚህ ፊደሎች ቅርጻቸው በጽሁፍ ቢለያዩ በድምፅ ተመሳሳይ ስለሆኑ በአንድ ስም ጠርታችሁ በአንድ ስም ማንበብ ነው ማለት ነው። አሁን ደግሞ በሁለተኛው ሱ በሚለው ፊደል ነው የምንመሰረት ማለት ነው። ሱ ሱ ሁለት ፊደሎች ሱ ሱ ይላሉ። ከዚያ ሱ ሱቅ፣ ይችን ፊደል ተጠቀሙና ሱቅ ብዬ መሰረትኩ ማለት ነው። ቀጥሎ ደግሞ አሁንም ሱቅ ይላል። አሁንም ሱቅ የትኛውን ተጠቅሜ? እችን ሱን፣ እችን ፊደል ተጠቅሜ ሱቅ ብዬ መሰረትኩ ማለት ነው። ሱቅ እሺ። ቀጥሎ ደግሞ አሁንም ሱሪ ሱሪ ይችኛዋን ፊደል ተጠቅሜ ሱሪ አሉ። መጨረሻ አሁንም ሱሪ ይላል። ይችኛዋን ፊደል ተጠቅሜ ሱሪ። ሱ ፊደል ሱ ፊደል ም ሱ ፊደል ሁሎችም ሱ ሱ የሚሉ ፊደሎች ናቸው። ተመሳሳይ ቃል ነው የሚያወጡት። ሱቅ ሱቅ፣ እዚያ ሱሪ ሱሪ ብለን መሰረት ነማ ነው። በሁለተኛው ፊደል እንደዛ ብለን መሰረት ነማ ነው። በሶስተኛው ደግሞ በሶስተኛው ሲ ሲ ነው የሚለው ማ ነው። ስለዚህ ሲፈን ሲፈን ይላል ሲፈን በዚችኛዋ በዝችኛው ሰ ፊደል ሲፈን ብለን መሰረት ነ። በዚችኛዋ ደግሞ ሲፈን፣ አሁንም ሲፈን፣ በዚች ፊደል ሲፈን ብለን መሰረት ነው ማለት ነው። እሺ ቀጥሎ ደግሞ ሲኒማ፣ ሲኒማ፣ ሲኒማ ብለን መሰረትን። ሲኒማ፣ ሲኒማ። ቀጥሎስ አሁንም ሲኒማ፣ ሲኒማ። ይቺ ፊደል ተጠቅመን አሁንም መጨረሻውን ሲኒማ ብለን መሰረት ነው ማለት ነው። ስለዚህ ሲፈን ሲፈን ሁለቴ ከዚያ ሲኒማ ሲኒማ ሁለቴ ብለን በራተኛው ደግሞ ሳ ሳ ሁለቴ ሳሳ ከዚያ ሳጥን ሳ ጥን ሳ ጥን ይላል። ሳ ጥን ቀጥሎስ ሳ ጥን አሁንም ይህኛውን በዚችኛዋ መሰረተነ ሳጥን ብለን በዚችኛዋ ደግሞ ችኛዋን ሳጥን ብለን መሰረት ነው ማለት ነው። ሳጥን እሺ። ቀጥሮ ደግሞ ሳቂታ ሳቂታ ብለን በዚችኛዋ መሰረት ነው ማለት ነው። በዚችኛዋ ደግሞ አሁንም ሳቂታ ሁለቴ ሳቂታ ሳቂታ ብለን በሳ ፊደል በአራተኛው ሳ በሚለው መጀመሪያ ሳጥን፣ ሁለተኛው ሳጥን ከዚያ ሳቂታ ሳቂታ ታ ብለን መሰረት ነው ማለት ነው። በአራተኛው እሺ ከዛ ደግሞ በአምስተኛው የአምስተኛዋ ደግሞ ሴ የምትል ድምፅ ነው ያላት ሴ ሴ ሴ ከዛ ሴት ት በዚችኛዋ ከዛ በዚች ደግሞ አሁንም ሴ ት ት ከዚያስ ሴራ ከዛ ቀጥሎ አሁንም ሴራ ይኸው ይችን ተጠቅሜ ሴት ይችን ተጠቅሜ ደግሞ አሁንም ሴት ከዛ ይችን ተጠቀሙና ሴት ይችን ተጠቅሜ ሴራ ሁለቴ ሴራ ሴራ ሁለቴ ደግሞ ሴት ሴት ብለን በአምስተኛው መሰረት ነ ማለት ነው። እሺ ከዛ በስድስተኛው ደግሞ ስድስተኛው ስ ነው የሚለው ስ አሁንም ስ ይላል ስ ስ ከዛ ስራ አልሁኝ በዝችኛዋ ስራ አሁንም በዝችኛዋ ከዛ ስም በዝችኛዋ ፊደል ስም አሁን በዚችኛዋ ፊደል። ስለዚህ ስራ ስራ ሁለቴ፣ ስም ስም ሁለቴ ማለት ነው። በስድስተኛው ድምፅ ስም የሚል ድምፅ ነው ያለው። ስራ ስራ ከዛ ስም ስም ብለን መሰረት ነው ማለት ነው። አዛያ በመጨረሻው ሶ ሶ ስት ሶስት ብለን መሰረት ነ በዝችኛዋ፣ ከዛ ሶስት፣ አሁንም በዝችኛዋ። እሺ ከዛ ሶላር ሶላር፣ መጨረሻም ሶላር ሶላር፣ መጀመሪያ ሶስት፣ ከዚያም ሶስት፣ ከዛ ሶላር፣ ከዛ ሶላር ብለን ሶ በሚለው ፊደል ደግሞ በሁሉም በዝችኛዋ፣ በንጉሱ ሰም፣ በእሳቱ ሰም ሶስት እና ሶስት ሁለቴ ከዚያ ሶላል ሶራል ብረን መሰረትን ማለት ነው። ስለዚህ ቃል አመሰራረቱ ይህን ይመስላል። የተለያየ ሆኖ ቢመጣም እነዚህ ፊደሎች አንድ አድርጋችሁ ውሰዷቸው። በቅርጽ ብቻ ይለያያሉ፣ በጽሁፍ ግን ተመሳሳይ ስለሆኑ እናንተ በደንብ አድርጋችሁ በመከታተል ቅጥላታቸውንም በማየት ድምጻቸው ተመሳሳይ ናቸው ብላችሁ በማሰብ ፊደሉን በንባብ መልክ ሲመጣ ሳትወዛገቡ ማንበብ ትችላላቸው ነው። ስታነቡ ሳትወዛገቡ አንብቧቸው። ሁሉም ፊደሎች ከዚጋ ያሉ ፊደሎች ሰፊደል በጽሑፍ ብቻ የሚለያዩት በድምጽ ግን ተመሳሳይ ናቸው ማለት ነው። ስለዚህ ሞግሸ ፊደሎች ይህን ይመስላሉ ማለት ነው። እናንተ ቪዲዮውን ላይክ፣ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ለጓደኞቻችሁ እንዲደርስ ሸር አድርጎላቸው ይማሩ። ዩቱብ ላይ ማወቅ ይችላሉ ማለት ነው። ለበለጠ ግን ከዚህ ጋር ባስቀመጥ ነው፣ ስልክ ደውሉልንና በግል መስመር በውስጥ እናስጠናለን። በኢሞ በቴሌግራም በዋትስአፕ በቅርብ ቀን አማርኛ ማወቅ ማንበብ ትችላላችሁ። ሞግሸ ፊደሎች ሰፊደል ይህን ይመስላል ማለት ነው። በቀጣይ ደግሞ በአፊደል በጻፊደል እሰራላችኋለሁ። ዛሬ ጀላቸው የመጣው ቪዲዮ በሰፊደል ነበር። ቃላም መሰራርቱ ይህን ይመስላል ፊደሎቹ ይህን ይመስላሉ። እናንተ ይህን በማየት ትማሩበታላችሁ ብዬ አስባለሁ። በቪዲዮ በደንብ እንደተጠቀማችሁበት ተስፋ አደርጋለሁ። በሌላ ቪዲዮ እስከመመለስ ሰላም ሁኑ። ቻው